ው እንደዚህ ቀለጥ ያለ ነው። እንዴት እንደሚያምር እንግዜ ቀስ ው ያላችሁ በጣም ይህ

ይሄው ዶሮአችን እንደዚህ ጣልጣል። ይሄን ምን ይመስላል? ቆንጅዬ ነው። ትንሽ ደግሞ ትንሽ ኮረሪማችን አዝሙር ነው። ጨው እንጨምርና በደንብ ትንሽ ስጋዋን ጥብስ ሳልገና አብረን እንገልሳታለን ያው እንቁላላችንን ጨምረናል። ይኸው ቂቤ እንደፈለጋችሁ ጨምሩ። እኔ ያለው ጨምረው ብዙ ጨምረ። ምርጥ ዶሮ ነው። ታያችሁ? ይህንን የመሰለ ዶሮ ሰርተናል። ሀሳብ አስተያየታችሁን ጻፉልኝ ፕሊዝ፣ ላይክ ሰብስክራይብ አድርጉኝ። ኋላ ደግሞ ስንበላው እንገናኛለን ግን በጣም ቆንጆ ነው። በጣም ነው የሚጣፍጠው። እናንተም ሞክሩት። አንድ ህግ ካሁን በፊት በሰራው ዶሮ ላይ በጣም ተፈጥነ ያለሽ እና ማሳየት ከፈለግሽ ቀስ ብለሽ ስሬ ብለሽ ነበር ነው ላንቺ አጠር አድርጌ የሰራው ልጅ